አሰላም አሌይኩም ረህመቱላሂ ወበረካትሁ። ውድ የቴክ በሯቼ የዚህ ቪዲዮ ተከታታይ እህት ወንድሞቼ እንዴት ናቸው? እኔ ጋ ሁሉ ሰላም አልሐምዱሊላህ። ለማታውቁኝ ታዲያ መዲና ላይ ይባላሉ ከኬንያ ናይሮቢ ማለት ነው። ታዲያ ሁልጊዜ ውድ እናንተ አጫጭር ቪዲዮችን ሸር እያረግኩላችሁ እገኛለሁኝ። ዛሬም እንግዲህ በሌላ ቪዲዮ መጥቼላችኋለሁ ማለት ነው። ታዲያ ቪዲዮውን አይታችሁ መታችሁ አብራችሁ እየሰራችሁ ያላችሁ እንኳን ደስ አላችሁ። ሌሎቻችሁም ታዲያ ነው አብረን እንስራ ነው አብረን እንለወጥ ላለው ምሰራው ኔትወርክ ማርኬቲንግ ወይም ቅጥተኛ ሽያጭ ግብይት ይባላል። አንድ አምራች ያመረተውን ምርት የሚሸጥበት መንገድ ማለት ነው ግብይት። ካምፓኒያችን እንግዲህ የሚያመርታቸው ከአስር ሺህ በላይ ምርቶች አሉ። ከሁለት ሺህ በላይ ፉድ ሰፕልመንቶች አሉ። ለጤና አጋዥ ምግቦች ማለት ነው። አብዛኛ እህቶቻችን እንግዲህ ወንድሞቻችን በተለያዩ በሽታዎች እየተሰቃዩ ይገኛሉ። ለምሳሌ ያህል እንግዲህ በጨንጓራ በኩላሊ፣ በደም ግፊት፣ በካንሰር ፊት ላይ የሚወጡ ማዳጅ ብጉሮች ወዘተ እነዚህ የሚቀርፍልን ሀይ ኳልቲ ፕሮዳክቶች አሉ ካምፓኒያችን የሚያመርታቸው ታዲያ ገዝታችሁ ተጠቀሙላለውኝ። ፕሮዳክቱን ተጠቅመው እንግዲህ እያመሰገኑ ይገኛል። ብዙሀን ሰዎች እናንተም ተጠቀሙበት ላለው ዛሬ ማስተዋወቃቸው እንግዲህ በኦንላይን አብረውኝ ሲሰሩ የነበረ ዛሬ ደግሞ በአካል መጥተው አብረውኝ የሰሩ የሚገኙ ትላላቅ ሊደሮች ናቸው። ሊደር ፋጡ ማህሰን ትናንትና አረብ ሀገር ሆና እድሉን ሰጥቻት እኔም ከአረብ ሀገር ነው የመጣሁት እንግዲህ ጌትም ላይ ሆኖ መስራት ይቻላል እና ሰው እንግዲህ በአካል መታ ለብዙሀን ሰዎች መለወት ተምሳሌት የሆነች ታላቅ ሊደር ነች ማለት ነው። ሊደር ሁሴንም እንግዲህ ከኢትዮጵያ ነው የመጣው ማለት ነው። ስም እንግዲህ ስደት እስከ መቼ፣ ቅጥር ስራ እስከ መቼ ብሎ እንግዲህ ያንን ስራ ትቶ ወደዚህ መቶ እየሰራ የሚገኝ ታላቅ ሊደር ነው። ሊደር ሰፍያ ሀሰንም እንደዚሁ የሚገራርሙ ስራዎችን እየሰራች የምትገኝ በቅርብ ቀን እንግዲህ ወደ ኬንያ የመጣች ማለት ነው ወደ አረብ ሀገር ልትሄድ ነበረ። አረብ ሀገር አይገባሽም ላንቺ አይቸዋለሁኝ። ስለዚህ ነይኔ ኔጋ አብረን ሰርተን እንለወጥ ብላ ታላቅ እህቷ እድሉን ሰጥታት እንግዲህ በእህቷ አማካኝነት ወደ ኬንያ መጥታ አብረው እየሰሩ ይገኛሉ ማለት ነው። ምን እንደተሰማቸው ዛሬ ሼር ያደርጉናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴት ተከበራችሁ የዚህ ቪዲዮ ተከታታይ ወንድሞቼ እንዴት ናችሁ? ከእኛ ጋር ሁሉ ሰላም አልሐምዱሊላሂ ረቢል አለሚን ለማታኡሰ ያያሰን ባላለሁ። ከኢትዮጵያው ግዲ አሁን ያለው ኬንያ በቆለፍኛ ሲሰራ የነበረው ምስነት ስድል ዛሬ በአካል መጥቼ እየሰራሁ እገኛለሁ። ይህን ለመስራ ፈቃደኛ ከሆናችሁ ላዩ ላይ ባለው አሳብ ቁጥር አናግሩ። አሰላሙ አለይኩም ወራህመቱላህ በረካቱ ውድና የተከበራችሁ የዚህ ቪዲዮ ተከታታይ በሙሉ እንዴት ናችሁ? ነው ያለው። አልሐምዱሊላህ ለማታውቁኝ ፋጥማ ሰነ ይባላለሁኝ። እንግዲህ እንደማንኛውም ሰው በአረብ ሀገር ለሰባት አመት ኖሪያለሁኝ። በኦንላይን ለሁለት ወር ሰርቻለሁ። ዛሬ ግን በአካል መጥቼ እየሰራሁ እገኛለሁኝ። ይህንን ስራ ለምትፈልጉ እህት ወንድሞቻችን ኑ አብረን እንስራ፣ ኑ አብረን እንለወጥ። አሰላም አለይኩም ወራህመቱላህ በረካቱ ውድ የተከበራችሁ የዚህ ቪዲዮ ተከታታይ እህት ወንድሞቼ ለማታውቁኝ ሴና ይባላለሁ። በኦንላይን የምሰራውን የብዝነት እድል ዛሬ በአካል እየሰራሁ እገኛለሁኝ። ቪዲዮን አይታችሁ አብራችሁን የምትሰሩ ወንድሞች እንኳን ደስ አላችሁ። ለመስራት ፍላጎት ያላችሁ ወንድሞች ኑ አብረነን ስራ፣ ኑ አብረነን ለወጥ። መልካም እንግዲህ፣ እጅግ በጣም ደስ ይላል። እንግዲህ ሁላችንም ነው አብረን ስራ ነው አብረን ለወጥላለሁኝ። በአብሮነት ከኔነት ወደ እኛነት ነው ማለት ነው። ቢዝነሳችን ስንሰራ ማለት ነው። ቅጥር ስራ እስከ መቼ? ስዴት እስከ መቼ? ይበቃል። እንግዲህ በህብረት ባንድነት ሰርተን የምንለወጥበት ታላቅ እንግዲህ ግዙፍ እና ዓለም አቀፍ ካምፓኒ የሁለት መቶ ሃያ አራት ሀገራት ላይ እየሰራ የሚገኝ ምንም አይነት እውቀትን ልምድን አይጠይቅም ማለት ነው። ቦታም አይገድበውም። በያዛችሁት ስማርት ስልክ መስራት ትችላላችሁ። ስኬት ላይ እንገናኝ። መልካም ጊዜ።